የሃይድሮ ፓወር ፕሮጀክት ስንመጣ እንግዲህ ይሄ ካፓሲቲው በአፍሪካ ውስጥ ትልቅ ከሚባሉት ውስጥ አንዱ ነው። ከህዳሴ እና አስዋን ከነሱ ቀጥሎ በሶስት በአራተኛ ደረጃ ሊቀምጥ የሚችል አቅም ያለው ይመስለኛል ካልሳሳትኩ። ይሄ ሲገነባ ቅድም እንዳልኩት እያደገ የመጣ ስራ መሆኑን አይተናል። ዞሮ ዞሮ ያለ ችግር እዚህ አልተደረሰም በሀገራችን ምንም አንደርማይን ማይደረግ ሁላችንም አክኖሌጅ የምናደርገው በዚህም በዛም ችግሮች አሉ። በሌላ የአፍሪካ ሀገራት ቢሆን እነዚህ ያሉ ችግሮች ምናልባት የልማት ስራ አልሰራም ብሎ አንድ መንግስት እንዲቀመጥ በቂ ምክንያት ሊሆነው ይችል ነበር ብዬ አስባለሁ። ስለዚህ እነዚህ ስራዎች በችግርም ውስጥ ተሆኖ እድገታቸው ከፍ እያለ አንዳንዶቹን እየመረቅን ሌሎቹን ደግሞ ላውንች እያደረግን በጣም ትልልቅ ለኢትዮጵያ የሚመጥኑ ፕሮጀክቶች እየተጀመሩ መሰረታቸው ይጣልና እየተቋጩ የተመረቁ ይገኛሉ። ይሄ ሲሆን ቅድም እንዳልኩት በጣም ሰፊ ተግዳሮት አለ። ግን እንደ ሀገር እንደ ህዝብ፣ አጠቃላይ ሬዚሊንት የሆነ ሀገርና ህዝብ መሆኑን ተጨማሪ በታሪክም እንዳየነው አሁንም ማረጋገጫችን የሚሆኑ ይመስለኛል።